መላው አረብን የናጠው ክስተት በታቦት እናምናለን። ታቦት በቁርአን ላይ ተጽፏል። ታቦተ ጽዮን በኢትዮጵያ ናት። ከአርባ ጊዜ በላይ ወደዚች ድንቅ ሀገር ተጉዣ አለው። ስለ ንግሥተ ሳባ ጥልቅ ትንታኔ፣ ስለ ታቦተ ጽዮን፣ ስለ ቅድስቲቱ ሀገር ኢትዮጵያ እኚህ ፕሮፌሰር ሼህ ተናግረዋል። ከአረቡ ዓለም እስከ እስያ ከአውሮፓ እስከ ኢትዮጵያ ከፍተኛ ንቅናቄንና መከፋፈልን የፈጠረው ኢንተርቪው ምንድን ነው? ፕሮፌሰር ባሴም አልገውጋኔ በቃለ መጠይቆቻቸው የኢትዮጵያ መንፈሳዊ ታሪክ በጥልቀት በፍቅርና በምሁራዊ ትክክለኛ ማንነት አቅርበዋል። እሳቸው ኢትዮጵያ እንደ ሃይማኖት መገኛ፣ የመቻቻል ምሳሌና የዓለም መንፈሳዊ ቅርስ ተሸካሚ አድርገው በመግለጽ ለኢትዮጵያውያን የጋራ ማንነታቸውን እንዲያከብሩ፣ ቅርሳቸውን እንዲጠብቁና ለወደፊቱ የሰላምና የአንድነት መንገድ መንገድ እንዲፈጥሩ መልእክት አስተላልፈዋል። የእርሳቸው ሀሳቦች በታሪክ በሃይማኖትና በማህበራዊ ልዩነቶች መካከል ያለውን ሚዛን በመጠበቅ ለኢትዮጵያ ወደፊት ተስፋን ብርሃን የሰጡ ሰው ናቸው። እንደመሆኑ ይህ ጉዳይ ወዴት ያመራናል? ሰላም ጤና፣ ፍቅር በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችሁን። እጅግ በጣም አነጋጋሪ በሆነ ርዕሰ ጉዳይ ነው የተገናኘ ነው። ይህንን ክሬዲት እንግዲህ ለተርጓሚው ኡስታዝ ጀማል መስጠት እንፈልጋለን ምክንያቱም ይሄንን አረብኛውን ወደ አማርኛ የተረጎመው እሱ ስለሆነ፣ እናመሰግናለን ለማለት እንወዳለን። እኔ በግሌ እጅግ በጣም አስገራሚ ነገር ሆኖ አግኝቸዋለው። እኔ ብቻ ሳልሆን ደግሞ መላው አረብን በሚባል ደረጃ እንዳየሁት መረጃ ከሆነ ይሄ ቃለ መጠይቅ በጣም በርካቶችን እንደከፋፈለ እንዳስቆጣ፣ አህል ካሄ አለ እንዴ ብለው ደግሞ በርካቶች እንዲፈትሹ ያደረገ ቃለመጠይቅ ነው። አንዳንዶች ደግሞ እንደዚህ ታሪክን በደንብ ስንፈትሽ እውነቱን እናውቃለን ብለው የተ ተናገሩም አሉ። ይሄ ኢንተርቪው በተደረገበት ቦታ ሄዳችሁ ኮሜንቶችን ብታዩ በጣም አስገራሚ የሆነ ኮንቨርሴሽኖች አሉ ማለት ነው። እንግዲህ በተለያየ የተቆራረጠን ቦታ ተለቆ ማለት ነው። በቀጥታ አንዳንድ ልጆች በዚህ ርዕሰ ጉዳይ ላይ ሲወያዩ አይቻለሁኝ። ስለዚህ ይሄ አይን ገላጭ ጉዳይ ነው። ከጀርባ ውስጥ ምን ሴራ ሊኖረው ይችላል? ምክንያቱም በተለይ ደግሞ ይሄ ኢንተርቪው በደንብ እየተባዛ የነበረው ሲአይኤ ታቦተ ጽዮን በኢትዮጵያ መሆኗን እንዲሁ ስፔሲፊክ ኢትዮጵያ ባይልም በምስራቅ አፍሪካ እንደምትገኝ ከተናገ በኋላ ነው። እንደዚህ አይነት ነገሮች ደግሞ አሁን በደንብ ተቀጣጥለው እየተነሱ ያሉት ንግስተ ሳባን ጨምሮ ዘር ሀረጓ ከኢትዮጵያ እንደሆነ ስለ ክብረ ነገስት ቴሉን ስለ ኢትዮጵያ በጣም በሚገርም ሁኔታ ነው እኚህ ፕሮፌሰር ሼህ የተናገሩት ማለት ነው። ከአርባ ጊዜ በላይ ኢትዮጵያን እንደ ጎበኙ ይነገርላቸዋል እኚህ የታሪክ ተመራማሪ ማለት ነው። በተለይ ደግሞ አሁን እኛ ኢትዮጵያችን ላይ ካለን ሀሳብ፣ ካለን አቋም አንጻር ይሄ ነገር እንግዲህ በግሌ በጣም ነው ያሸማቀቀኝ ማለት ነው እኛ በጣም በንቀት በማንቋሸሽ በማንኳሰስ ነው ኢትዮጵያችንን የምናያት ማለት ነው። በተለይ ደግሞ ይሄ የአሁኑ የእኛ ትውልድ እጅግ በጣም በሚያሳዝን ሁኔታ ምዕራባውያንን አምላክ ይሆነናል። ግን ነጮች ምን ያህል ስለ ኢትዮጵያ እንደሚፈትሹ እንደሚበረብሩ፣ እንዴት እንደሚጨነቁና የኢትዮጵያ የሆኑ ነገሮች እንዴት ለእኛ ብለው የእኛ ብለው እንደሚሉና እንዲሁም እኛ ደግሞ የገዛ ልጆቿ ማንነቷን እያሳጣናት እንደሆነ በደንብ እንድንፈትሽ የሚያደርገን ዝግጅት ስለሆነ እናንተን የሚመጠነውም ጊዜያችንን ሚል ሆነ ወደ እናንተ ለማቅረብ የመጣውት ቤተሰባችንን ያልተቀላቀላቸው አድማጭ ተመልካቾቻችን ሰብስክራይብ በማድረግ የደወሏን ምልክት ተጭናችው እኛን ተቀላቀሉ ስንል ባክብሮት ነው የምንጋብዛችሁ። ስለምትከታተሉን ስለምታበረቱን እጅግ አድርገን እናመሰግናለን። ሰናይ ቆይታ ይሆንላችሁ። ኢትዮጵያ በታሪኳ ውስጥ ልዩ የሆነ መንፈሳዊ ትሩፋት የያዘች ድንቅ ሀገር ናት። ከታቦተ ጽዮን የእግዚአብሔር ቃል መጽሐፍ ቅዱስን የያዘ እስከ መጽሐፈ ሄኖክ የሰማያዊ ሚስጥሮችን የምትገልጽ ኢትዮጵያ በዓለም የሃይማኖት ታሪክ ውስጥ ልዩ ቦታ የምትይዝ ሀገር ናት። በተጨማሪም የንግሥተ ሳባ በኢትዮጵያ ታሪክ ወይም ደግሞ በኢትዮጵያ አጠራር ንግስት ማክዳና የሰለሞን ታሪክ ኢትዮጵያ ከጥንት መንፈሳዊ ቅርሶች ጋር ያገናኛታል። እነዚህ ቅርሶች ኢትዮጵያን በክርስትና በእስልምናና በአይሁዳዊ ታሪክ ውስጥ የማይካድ ቦታ ይሰጧታል። ፕሮፌሰር ባሲም አልገውጋኒ እና የኢትዮጵያ ጉዟቸው፤ ፕሮፌሰር ባሲም አልገውጋኒ ታዋቂ የአረብ ሙስሊም ሊቅ፣ ኢትዮጵያንም በርካታ ጊዜ በመጎብኘት የሀገሪቱ መንፈሳዊ ቅርሶችን ጠንቅቀው የሚያውቁ ተመራማሪ ናቸው። በተለይ ደግሞ ስለ ታቦተ ጽዮን በቁራን ውስጥ እንደ መንፈሳዊ ምልክት መጠቀሱን እነ ንግሥተ ሳባም ኢትዮጵያዊ መሆኗን በቃለ መጠይቆቹ አንስተዋል። በእርግጥም እኚህ ሰው ታቦተ ጽዮን አላሉም፣ ታቦት ብቻ እንጂ። እርሳቸው እንደሚሉት ኢትዮጵያ በቁራን ውስጥ አልሀበሻ ተብላ ተጠቅሳለች። ይህም የኢትዮጵያ ጥንታዊ ስም ነው። በተጨማሪም በ6 15 እስከ 616 ዓ ም በተደረገው የመጀመሪያ ሂጅራ ወቅት የፕሮፌ ቤት መሐመድ ተከታዮች በኢትዮጵያ ንጉሥ ነጃሺ አርማ ጥበቃ ስር መግባታቸውን በመጥቀስ ኢትዮጵያ በእስልምና ታሪክ ውስጥ ያላትን ልዩ ቦታ አጉልተዋል። ባሲም አልጎጋኒ በቃለ መጠይቆቻቸው ኢትዮጵያን እንደ ሃይማኖት መገኛ በመግለጽ አገሪቱ ክርስትናን ከአራተኛው መቶ ክፍለ ዘመን ጀምሮ መቀበሏን፣ እስልምናን በመጀመሪያ ጥገኝነት ሰጥታ መቀበሏን እና ከጥንታዊ አይሁዳዊ ቅርሶች ጋር ያላትን ግንኙነት በማጉላት ያስተዋውቃሉ። በቃለ መጠይቃቸው ላይ ይህ ሁሉ ኢትዮጵያን በዓለም መንፈሳዊ ታሪ ታሪክ ውስጥ ልዩ እንደሚያደርጋት ይናገራሉ። አንዳንድ የአረብ ዓለም ሙስሊሞች ተመራማሪዎች የኢትዮጵያን መንፈሳዊ ታሪክ በተለየ ንግሥተ ሳባን ኢትዮጵያዊነት ኢትዮጵያዊነትና የታቦተ ጽዮንን ወይም ደግሞ ታቦትን በቁራን መጥቀስ የተለየ ትርጉም ለመጠምዘዝ ወይም ደግሞ ለማዳፈን ጥረት ሲያደርጉ ተስተውሏል። ይህ ፍላጎት ከበርካታ ምክንያት ሊመነጭ ይችላል። አንዳንድ የአረብ ተመራማሪዎች ንግስተ ሳባን ሳባን ከየመን ወይም ደግሞ ከሌሎች የአረብ አካባቢዎች ጋር ለማገናኘት ይሞክራሉ። ይህም የኢትዮጵያ ታሪካዊ ቅርስ ወደ አረብ ባህ ያህል ለመጠቅለል ያለመ ይመስላል። የፖለቲካና ሃይማኖታዊ አጀንዳቸውን ስንመለከት በአንዳንድ የእስልምና ረእዮት ዓለም ውስጥ እንደ ውሃቢያና አልሀበሽ የኢትዮጵያ መንፈሳዊ ታሪክን መቆጣጠር ወይም ደግሞ መተርጎም የራሳቸውን አመለካከት ለማስፋፋት ያለመ ሊሆን ይችላል። ለምሳሌ የኢትዮጵያ ሙስሊሞች በተለይ የውሃቢያን አመለካከት ይከተላሉ። ይህም ከኢትዮጵያ ባህላዊ እስልምና ጋር ሊጋጭ ይችላል። የታሪክ መዛግብት እጥረትን እንፈትሽ። በአረብ ዓለም ውስጥ ያሉ አንዳንድ ተመራማሪዎች የኢትዮጵያን ጥንታዊ ታሪክ ሙሉ በሙሉ ላውቅ ይችላሉ ይህም ወደ ተሳሳተ ትርጉም ወይም ደግሞ መጠምዘዝ ሊያመራ ይችላል። እነዚህ ምክንያቶች ኢትዮጵያን ከመንፈሳዊ ታሪኳ ለመነጠል ያለውን ጥረት የሚያመለክቱ ናቸው። ነገር ግን እንደ ፕሮፌሰር ባሲም አልገውጋን ያሉ ሊቀውንት ይህንን እውነት በመግለጽ ኢትዮጵያን በትክክለኛ ቦታዋ ለማስቀመጥ እየሞከሩ ነው። ምንም እንኳን አንዳንዶች ይሄ ሽፋን ነው፣ ከኛ ሊወስዱ የፈለጉት ነገር አለ ብለው ቢጠረጠሩም፣ ኢትዮጵያ ለመሆኑ ለምን ልዩ ናት ብለን ማንሳታችን ደግሞ አይቀርም። ታቦተ ጽዮንን ስንመለከት በአክሱም ጽዮን ቤተ ክርስቲያን የሚገኘው ታቦተ ጽዮን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት መሰረት የእግዚአብሔርን አልያዘ ቅዱስ ታቦት ነው በቁርአን ውስጥ ደግሞ ታቦት እንደ መንፈሳዊ ምልክት ተጠቅሷል በሱራ አል በቀራ 2 2 48 በሱራ አል በቀራ 2 ሱራ 2 248 ይህም ኢትዮጵያን ከእስልምና ታሪክ ጋር ያገናኛታል መጽሐፈ ሄኖክን እናንሳ የመጽሐፍ መጽሐፍ በኢትዮጵያ ብቻ ተጠብቆ የቆየ ስለ መላእክት ስለ ሰማያዊ ምስጢሮች ስለ እግዚአብሔር ፍርድ ይናገራል ይህ መጽሐፍ ኢትዮጵያን የመንፈሳዊ እውቀት ማከማቻ ያደርጋታል ተጠቅሷል ይህንን ደግሞ መላው ዓለም ዛሬ ላይ እየመሰከረ ነው። ክብረ ነገስትና ንግሥተ ሳባን በጥቂት ሆኔ በኢትዮጵያ ተግባር መሠረት ንግስተ ሳባ ወይ ደግሞ መክብል ከንጉሥ ሰለሞን ጋር ተገናኝታ የመንግስቱን መሰረት የጣለች ኢትዮጵያዊት ናት። ይህ ታሪክ በክብረ ነገስት ውስጥ ተመዝግቧል። ይህም ኢትዮጵያውያን ከጥንታዊ እስራኤል ጋር ያገናኛቸዋል። ኢትዮጵያ በመንፈሳዊ ታሪኳ ብቻ ሳይሆን በሃይማኖቶች መካከል ያላት መቻቻልና ሰላም በመፍጠርም ችሎታዋ ትታወቃለች። ከሰባተኛ መቶ ክፍለ ዘመን ጀምሮ ክርስትናና እስልምና በኢትዮጵያ ተከባብረው ኖረዋል። ይህም የአገሪቱን ልዩ ባህል ያሳያል። ይህ ሁሉ ኢትዮጵያን በዓለም የሃይማኖት ታሪክ ውስጥ ምሳሌ ያደርጋታል። ኢትዮጵያ ከታቦተ ጽዮን እስከ መጽሐፈ ሄኖክ፣ ከንግስተ ሳባ እስከ ክብረ ንግስት የመንፈሳዊ ኃይል ማዕከል ናት። ይህንን እውነት ለመደበቅ ግን ብዙዎች ይጥራሉ። ለመጠምዘዝም ሞክረዋል። ነገር ግን እንደ ፕሮፌሰር ባሲል አልገውጋኒ ያሉ ሊቃውንት ይህንን ታሪክ በግልጽ እያስተዋወቁ ናቸው። ኢትዮጵያውያንም ሆኑ የዓለም ሰዎች ይህንን መንፈሳዊ ቅርስ በመጎብኘት በመማርና በማክበር የኢትዮጵያን ልዩነት መቀበል ይኖርባቸዋል ባይ ናቸው ፕሮፌሰሩ። ፕሮፌሰር ባሲም አልገውጋኒ በኢትዮጵያ መንፈሳዊ ታሪክና ባህል ጥናት ላይ ታላቅ አሻራ ያላቸው ምሁር ናቸው። ይሯቸዋል የሃይማኖት ተመራማሪ እና በተለይ ደግሞ በእስልምናና በክርስትና መካከል መካከል ያለውን ታሪካዊና መንፈሳዊ መስተጋብር በጥልቀት የተነተኑ ባለሙያ ናቸው። በዚህም ዓለም ይመሰክርላቸዋል። የእርሳቸው ቃለመጠይቆች በተለይ ኢትዮጵያን በመንፈሳዊ ባህላዊ ታሪኳ ማዕቀፍ ውስጥ ሲተነተን ሁልጊዜም በምሁራን በተማሪዎችና በማህበረሰቡ ዘንድ ከፍተኛ ቀልብን የሚስብ ነው። ይህ ዝግጅት የፕሮፌሰር ባሲም አለመጠይቅ ላይ ብቻ ትኩረት ያደረገ እንዳልሆነ ልብ ልትሉ ይገባል። ምክንያቱም ያነሳነው ሀሳብ እጅግ በጣም ግዙፍ ነው። የፕሮፌሰር ባሲም አልገውጋኒ መንፈሳዊ ቅርስ ላይ ያላቸውን እይታ ስንፈትሽ ፕሮፌሰር ባሲም በቃለመጠይቆቻቸው ኢትዮጵያን እንደ መንፈሳዊ ቅርስ መገኛ ተደርጋ በተለያዩ ደግሞ ፕሮፌሰር ባሲም በቃለመጠይቆቻቸው ኢትዮጵያን እንደ መንፈሳዊ ቅርስ መገኛ ተደርጋ በተለያዩ ሃይማኖቶች መገኛ ላይ ያተኩረ ያቆረች ሀገር አድርገው የሚመለከቱ ሰው ናቸው። ኢትዮጵያ በርሳቸው አገላለጽ የክርስትናና፣ የእስልምና የባህላዊ እምነቶች መተሳሰሪያ ሆና ቆይታለች። ይህ መንፈሳዊ ውህደት በኢትዮጵያ ታሪክ ውስጥ ልዩ ቦታ ይዟል፣ ምክንያቱም ሀገሪቱ በሃይማኖታዊ መቻቻልና በጋራ መኖር ትታወቃለችና ነው። ፕሮፌሰር ባሲም በተለይም ኢትዮጵያ በምስራቅ አፍሪካ የእስልምናና የክርስትና ቀደምት መገኛ እንደነበረች ያስታውሳሉ። ይህም በአክሱም መንግስት ዘመን ከተመሰረተው የክርስትና ተቋምና ከነቢዩ መሐመድ ዘመን ጀምሮ ከኢትዮጵያ ጋር የተጠናከረው የእስልምና ግንኙነት ተያይዞ ይታያል። በአንድ ቃለ መጠይቃቸውም ፕሮፌሰር ባሲም የኢትዮጵያን መንፈሳዊ ታሪክ እንደ የሰው ልጅ መንፈሳዊ ጉዞ ማዕከል በመግለጽ የሀገሪቱን ታሪካዊ ልዩነት አድንቀዋል። እንደርሳቸው አገላለጽ ኢትዮጵያ በቅዱሳት መጽሐፍት ውስጥ ተጠቅሳ የነበረች የሃይማኖት መገኛ የቅድስት አገርነትም ተሸካሚ ሆነ ቆይታለች። ለምሳሌ በቁርአንና በመጽሐፍ ቅዱስ ውስጥ የኢትዮጵያ መጠቀስ እንዲሁም የነቢዩ መሐመድ ባልደረቦች በአክሱም ዘመነ መንግስት ጊዜ መጠጊያ ማግኘታቸው የመጀመሪያው ሂጅራ ማለት ነው፣ ኢትዮጵያ መንፈሳዊ ጠቀሜታን የሚያረጋግ ያረጋግጡ ታሪካዊ ክስተቶች እንደሆኑ አበክረው ያነሳሉ። ፕሮፌሰር ባሲም በቃለመጠይቆቻቸው አንዱ ቁልፍ ሀሳባቸው የኢትዮጵያ ሃይማኖታዊ መቻቻል ታሪክ ነው። እርሳቸው እንደሚሉት ኢትዮጵያ በተለያዩ ሃይማኖቶች መካከል ያለውን መልካም ግንኙነት በተግባር እያሳየች ድንቅ ሀገር ናት። ለምሳሌ በሀረር በጅማና በሌሎች የኢትዮጵያ አካባቢዎች የእስልምናና የክርስትና ተከታዮች በጋራ በመኖር የተለያዩ ባህላዊና ሃይማኖታዊ በዓላትን እንዴት ተባብረው እንደሚያከብሩ በተደጋጋሚ ያነሳሉ። እኚህ ፕሮፌሰር ጋር መኖር ባህል እንደ ፕሮፌሰር ባሲም የኢትዮጵያ ማህበረሰብ ለዘመናት ተጠብቆ የመጣው ታላቅ ቅርስ ነው። በተለይ የሼህ ኡመር ዲናር መስጊድ በወሎ እና የላሊበላ ገዳማት ቅርሶች በምሳሌነት በመጥቀስ እርሳቸው እነዚህ ቦታዎች የሃይማኖት መገኛ እንደሆኑ ይናገራሉ። እንደ እርሳቸው አገላለጽ እነዚህ ቅርሶች ተጨባጭ ማስረጃዎች ሲሆኑ ኢትዮጵያውያን በሃይማኖታዊ ልዩነቶች መካከል ያለውን ሰላም እንዴት እንደጠበቁ ያሳያሉ። ይህ ተቻችሎ መኖር የኢትዮጵያ መንፈሳዊ ታሪክ ከሌሎች የዓለም አካባቢዎች የሚለየው ባህሪ ነው። ፕሮፌሰር ባሲም በቃለ መጠይቆቻቸው ኢትዮጵያን በዓለም አቀፍ መንፈሳዊ ታሪክ ውስጥ ያላትን ልዩ ቦታም በተደጋጋሚ አጉልተው የሚናገሩ ናቸው። እንደርሳቸው አገላለጽ ኢትዮጵያ በአብርሃማዊ ሃይማኖቶች ክርስትና፣ እስልምናና አይሁድ መካከል ያለውን ታሪካዊ ግንኙነት የምታንጸባርቅ ሀገር ናት ይላሉ። ለምሳሌ የአክሱም አልቤክሶች፣ የቅዱስ ያሬድ መንፈሳዊ ቅንብሮች እና የእስልምና ቅርሶች በሐረር ከተማ የኢትዮጵያን የመንፈሳዊ ቅርስ ዓለም አቀፋዊ ጠቀሜታን ያረጋግጣሉ። በተለይ ፕሮፌሰር ባሲም የኢትዮጵያ መንፈሳዊ ታሪክ ከዓለም አቀፍ የሃይማኖት ጥናት ጋር በማገናኘት ሀገሪቱ ለሌሎች የዓለም ሀገሮች በሃይማኖታዊ መቻቻልና ባህላዊ ውህደት ረገድ ምሳሌ መሆኗን ያሳያሉ። እንደርሳቸው አገላለጽ ኢትዮጵያም በሃይማኖታዊ ልዩነቶች መካከል ያለውን ሰላም ለመጠበቅ የተማሩት ትምህርት በዘመናዊ አለም ውስጥ ተግባራዊ ሊደረግም ይችላል። የፕሮፌሰር ባሲም ቃለመጠይቆች ውበት በምሁራዊ ጥልቀታቸው፣ በታሪካዊ ማስረጃዎች ላይ ተመስርቶ መናገራቸው፣ እናም በተራ ሰው እንኳን ሊረዳው በ ሚችል ቀላል ቋንቋ መቀረጻቸው ደግሞ በጣም አስገራሚ ነው። እርሳቸው የኢትዮጵያ መንፈሳዊ ታሪክ ሲያብራሩ ታሪካዊ ክስተቶችን ከዘመናዊ ማህበራዊ እውነታዎች ጋር በማገናኘት ለኢትዮጵያ የጋራ ማንነት እንዲጠነክር የሚያነሳሳ መልእክትን ያስተላለፉ ሰው ናቸው። ለዚህም ይመስላል አባ ጊዜ የተመላለሱት። ለምሳሌ በአንድ ቃለ መጠይቃቸው ፕሮፌሰር ባሲም ኢትዮጵያውያን የሃይማኖት መቻቻልን ባህል በመጠበቅ እንዲቀጥሉ ደግሞ መልእክት አስተላልፈዋል። እንደርሳቸው እርሳቸው አገላለጽ ይህ ቅርስ በዘመናዊ አለም ውስጥ በፖለቲካዊ በባህላዊ እና በማህበራዊ መልኩ ተፈታታይ ሊሆን ቢችልም በጥንቃቄ መጠበቅ ያለበት ቅርስ ነው ይህ መልእክት በተለይ ደግሞ በዘመናዊው ኢትዮጵያ ውስጥ በሃይማኖታዊ በብሔርተኝነት ምክንያት ሊከሰቱ የሚችሉ ግጭቶችን ለመከላከል ደግሞ ትልቅ ተጽዕኖ አላቸው። ፕሮፌሰር ባሲም አልገውጋኒ በቃለመጠይቆቻቸው የኢትዮጵያ መንፈሳዊ ታሪክን በጥልቀት በፍቅርና በምሁራዊ ትክክለኛ ማስረጃ አስደግፈው ያቀርባሉ። እርሳቸው ኢትዮጵያን እንደ ሃይማኖት መገናኛ የመቻቻል ምሳሌና የዓለም መንፈሳዊ ቅርስ ተሸካሚ አድርገው በመግለጽ ለኢትዮጵያውያን የጋራ ማንነታቸው እንዲኮሩና እንዲያከብሩ ደግሞ ቅርሳቸውንም እንዲጠብቁ ለወደፊቱም የሰላምና የአንድነት መንገድም እንዲጠነክሩ መልእክት ያስተላልፋሉ። የእርሳቸው ሀሳቦች በታሪክ በሃይማኖትና በማህበራዊ ልዩነቶች መካከል ያለውን ሚዛን በመጠበቅ ለኢትዮጵያ የወደፊት ተስፋ ብርሃን የፈነጠቁ ሰው ናቸው። ስለ እኚህ ፕሮፌሰር ይህን ያህል ካልናችሁ ወደ ራሳችን ደግሞ መለስ ስንበልና ይህንን ደግሞ ማሳረጊያ እናደርገዋለን። ኢትዮጵያ የሰው ልጅ መንፈሳዊ ታሪካዊ ጉዞ በምድር ላይ ያለችም ልዩ ምድር ናት። የአፍሪካ ቀንድ፣ የተራሮችም መገኛም፣ የጥንት ነገስታት መኖሪያ፣ የቅዱሳት መጽሐፍትም ደግሞ መገኛ ናት። ከአክሱም አቤሌስኮች እስከ ላሊበላ ድንጋይ ተቀርጾ የተሰሩ አብያተ ክርስቲያናት ከታቦሰ ሲሆን እስከ መጽሐፈ ሄኖክ ኢትዮጵያ የሰው ልጅ ታሪክን በተግባር የምትና ይናገር ድንቅ ሀገር ናት። ይህች ምድር ከገዳማት ዝምታ እስከ መስጊዶች ጥሪ፣ ከቅዱሳን ጽሑፎች፣ እስከ ተፈጥሮ ቅርሶች በመያዟ ዓለም እንቅልፍ እንዲያጣ አድርገዋለች። ነገር ግን ይህ ሁሉ በረከትን የያዘች ኢትዮጵያ በገዛ ልጆቿ ደግሞ እየተጣጣለች እና እየተናቀች እንደሆነ ይነገራል። ከአረብ ሀገሮች እስከ አውሮፓ፣ ከእስያ እስከ አሜሪካ የዓለም ዜጎች ስለሷ መንፈሳዊና ታሪካዊ ሀብት ተማምነው እየተነቃቁ፣ እየበረበሩ፣ እያሰሱና ምስክርነትን እየሰጡ ነው። ይህን ውበት ለዓለም ለማሳየት እንደ መጣር እኛ እርስ በእርሳችን ያለንበትን ታውቃላችሁ። ኢትዮጵያ በቅዱሳን መጽሐፍት ውስጥ ተጠቅሳለች። በመጽሐፍ ቅዱስ ውስጥ ኩሽ በመባል ተደጋግሞም ተጠቅሳለች። በቁርአን ደግሞ ሀበሻ ወይ ደግሞ አቢሲኒያ ተብላ ተገልጻለች። ከሰባተኛው መቶ ክፍለ ዘመን ጀምሮ ነቢዩ መሐመድ በመካ ስደት የገጠማቸውን ተከታዮቻቸው ወደ አክሱም መንግስት እንዲሰደዱ የመከሩ ናቸው። ሳዳ ይህች ሀገር ድንቅ አይደለችም ትላላችሁ ወይ? ይህ የመጀመሪያው ሂጅራ። ኢትዮጵያ በእስልምና ታሪክ ውስጥ ልዩ ቦታ ተሰጥቷታል። ንጉስ ነጃሺ ወይ ደግሞ አሻማ ኢብን አብጃር፣ እነዚህ ስደተኞች በክርስቲያናዊ መንግስቱ ተቀብሎ ጥበቃ ሰጥቷቸዋል። ይህም የኢትዮጵያን የሃይማኖታዊ መቻቻል ታሪክን የሚያረጋግጥ ነው። በተመሳሳይ ኢትዮጵያ በአራተኛው መቶ ክፍለ ዘመን ክርስትናን እንደ መንግስት ሃይማኖት ተቀብላ በአፍሪካ የመጀመሪያ የሆነች ሀገር ነች። ንጉስ ኢዛና በ327 ዓ ም ክርስትናን ተቀብሎ የጽዮን ማርያምን ካቴድራልን በአክሱም መሰረተ። ይህ ቤተ ክርስቲያን ታቦተ ጽዮንን ወይም ደግሞ የኪዳኑ ታቦትን የሚጠብቅ ቅዱስ ቦታ እንደሆነ ይነገራል። ይህም ኢትዮጵያን በክርስቲያናዊ ዓለም ውስጥ የተከበረ መንፈሳዊ ማዕከል ያደርጋታል። የመሰከሩት ይህንኑ ነው። እንዲያዩትን ተናግረዋል። ከዚህም በላይ መጽሐፈ ሄኖክ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንደ ቅዱስ መጽሐፍ የተጠበቀ የሰው ልጅን መንፈሳዊ ጉዞ የሚያብራራ ልዩ የእግዚአብሔር ቃል ነው። ይህ መጽሐፍ በገዳማት ውስጥ በግዕዝ ቋንቋ ተጠብቆ የኢትዮጵያን መንፈሳዊ ሀብት ለዓለም የሚያስተዋውቅ ነው። ከአውሮፓ ምሁራን እስከ አረብ ተመራማሪዎች ይህንን መጽሐፍ ለመረዳት ወደ ኢትዮጵያ መጥተዋል። ይህም የሀገራችንን ዓለም አቀፋዊ ጠቀሜታ ደግሞ የሚያረጋግጥ ነው። ኢትዮጵያ በመንፈሳዊ ቅርሶቿ የዓለም ትኩረትን ስባለች። ከገልፍ ሀገሮች የመጡ ኢስላሞች የኢትዮጵያን ሃይማኖታዊ መቻቻል ታሪክና፣ በእስልምና ታሪክ ውስጥ ያላትን ሚና ለማጥናት ይመጣሉ። የሐረር ከተማ በዩኔስኮ የዓለም ቅርስ ዝርዝር ውስጥ የተካተተች፣ በእስልምና ታሪክ ውስጥ አራተኛው ቅዱስ ከተማ ተብላ የምትጠራ ከ82 መስጊዶች ጋር ሀረር የእስልምናና የክርስ እና ተከታዮች በሰላም የሚኖሩባት ምሳሌ ናት። ከሳውዲ አረቢያ፣ ከኤምሬቶች እና ከኳታር የመጡ ተመራማሪዎች እና ጸሐፊዎች የኢትዮጵያን የመጀመሪያ ሂጅራ፣ የሀዳርን ቅርስ ለማጥናት ይጎበኟታል። በተመሳሳይ ከአውሮፓ፣ ከአሜሪካ የመጡ ተመራማሪዎች፣ ቱሪስቶች የላሊበላን ድንጋይ ተቀርጸው የተሰሩ አብያተ ክርስቲያናትንም፣ የአክሱም አቤሊስኮች እና የጽዮን ማርያምን ታቦት ለመጎብኘት ይመጣሉ። የራስ ተፈራያን እምነት ተከታዮች ኢትዮጵያን ጽዮን ብለው ይጠሯታል። ንጉሠ ነገሥት ኃይለሥላሴን ደግሞ እንደ መሲህ የሚመለከቱትም አሉ። ይህ ሁሉ ኢትዮጵያን በዓለም አቀፍ መንፈሳዊ ካርታ ላይ ልዩ ቦታ እንዲሰጣትና በባትሪ እንድትፈለግም አድርጓታል። ወደ ቤተሰቦቻችን እስካሁን አብራችሁን ስለነበራችሁ እናመሰግናለን። ኪንግስ ኦፍ አባይ በሚል የዩቲዩብ መለያ ስም ባለው ዩቲዩብ ቻናል የወንድማችን ኡስታዝ ጀማል በጣም ጠንካራ የሆኑ ሀሳቦችን በዚህ ቻናል ላይ ያጋራል ማለት ነው። ስለዚህ ገብታቸው ይሄንንም ሙሉን ቃለመጠየቅ አልበቃል ቆንጆ አድርጎ ስለተረጎመ መስማት ትችላላችሁ ማለት ነው። በዚህ ጉዳይ ላይ ያላችሁን ሀሳብ አስተያየት ብታጋሩን ደስ ይለናል። አብራችሁን ስለነበራችሁ ጋር ገና እናመሰግናለን። በቀጣይ ደግሞ መረጃ እስከምንገናኝ ቸር ቆየለን